ሰላም ሰላም፣ እንዴት ናችሁ ውዴቱ ቤተሰቦች ተመልካቾቼ፣ እያላችሁበት ሰላማችሁን ያብዛልኝ እግዚአብሔር ይመስገን። ይዘና ነኝ በዛሬው ቪዲዮ፣ በዛሬው ስራ ይዤላችሁ የቀረብኩት የሱፍ ፍትፍት ነው። በጣም ነው። ይሄንን ቪዲዮ ደግሞ ስትጀምሩ በላይክ እንጀምሩ። በትት እና ጠየቁኝ። ወደ ሰራሩ ስንሄድ እና ሱፉን ለቅሜ ለዛ አዘጋጅቻለሁ። ለዝጥባ አድርጌ በማጥለያ ላይ አድርጌዋለሁ። በጣም ደጋግሜ ሶስት አራት ጊዜን ውሃውን እየቀየርኩኝ ያጠብኩት። በደንብ መታጠብ አለበት፣ ቁርቁር እንዳይል በደንብ ቆሻሻ መውጣት አለበት። እዚህ ጋር ውሃ በብረት ድስት እንደዚህ ጥጃለሁ። አዘጋጅቻ አዘጋጅቻለሁ በዚህ ላይ ሱፉን ጨምርና አበስለዋለው። ግዴታ በማብሰል ብቻ ሳይሆን በመቀቀል ብቻ ሳይሆን ሱፉን ቆልተንም ማድረግ እንችላለን። እኔ ለዛሬ የሰራሁት እንደዚህ ቀቅዬ ነው። እንደዚህ እየበሰለልኝ ነው። ይህ ጥቁር ሲል እንትኑ አይደለም፣ ቆሻሻ አይደለም። በደንብ የሚያጠውኩት ሱፉ እየበሰለ ሲሄድ እየጠቆረ ስለሄደ ነው እንጂ በደንብ አርጌ እየደጋገምኩኝ ነው ያጠብኩትኝ። አንዳንድ እንደዚህ ከላይ ያረፋ ምናምን ከወጣ እንደዚህ ከላይ በጭልፋ እናወጣዋለው። አሁንም ለመብሰል ትንሽ ስለሚቀረው ክዳን አደርገዋለሁ። ይህን ያክል ከበሰለ በቂው ነው፣ በስሎልኛል። እንደዚህ እሳቱን ጥፍት አድርገውና እንዲቀዘቅዝ አደርገዋለሁ። ያበሰልኩት ያቀቀልኩት ሱፍ ነው። ቀዝቅዝ ብሏል። አሁን በመፍጫ ፈጨዋለሁ። ውሃውን አልደፋውም፣ ከነ ውሃው ነው እንደዚህ የምፈጨው። ይቅርታ ቪዲዮ ተቆረጠብኝ። እንደዚህ ፈጭቸዋለሁ። የፈጨውትን ሱፍ በጎድጓዳ ሳህን ላይ አድርጌ በማጥለለ ላይ አጠለዋለሁ። እንደዚህ ሲታይ እራሱ ወተት ነው የሚመስለው። በጣም ነጭ ነው እና በጣም ወፍራም ነው። ይህንን አሰሩን አልጥለውም፣ ለመጠጥ አደርገዋለሁ። በድጋሚ ውሃ አድርግና ቀዝቃዛ ንጹሕ አድርጌ እንደገና በመፍጫ ውስጥ አድርጌ እንደገና እፈጨውና አጥልየው ለመጠጥ አደርገዋለሁ። ይሁና እንደዚህ አጥለየዋለው። እዚህ ጋር ከሱፉ ጋር በአንድ ጋር የምፈተፍተው ቲማቲም፣ ቃሪያ፣ ሽንኩርት እና እንጀራ አዘጋጅቻለሁ። እዚህ ጋር በሱፉ ላይ ትንሽ ጨው ጨምራለሁ። ቲማቲሙን፣ ሽንኩርቱን፣ ቃሪያውን ሁሉንም አልጨምረውም፣ ግማሹን ጨምራለሁ። ያስተረፍኩትን ነው በላው ላይ በፍትፍቱ ላይ እንዳደርገው። የቅርታ ቪዲዮ ተቆርጦብኝ ነው። ትንሽ ጤና አዳም ጨምራይበታለሁ። ጤና አዳሙ በጣም ቆንጆ ነው የሚያደርገው ሽታውን ጣሙን ያጣፍጠዋል። ትንሽ ኦሊቭ ኦይል ወይም ዘይቱን ትንሽ አድርጊያለሁ። እንደ ፍላጎታችን ነው። ካልፈለግን አለማድረግን መብታችን ነው። በዚህ ላይ እንጀራውን ጨምሬ እፈተፍተዋለሁ። እንጀራው እንደዚ መጥጥ አድርጎታል። እንጀራውን መጥጥ ያደረገው ሱፉን በዚህ ላይ ያስተረፍኩትን ቲማቲም፣ ቃሪያ እና ሽንኩርቱን በዚህ ላይ አድርገዋለሁ። ከለሩን የምግቡን አቀራረብ በጣም ያሳምረዋል። እንዲሁም ለጣሙን በጣም ቆንጆ ነው። በጣም ቆንጆ ድርቅ ያላለም። ቆንጆ የሆነ የሱፍ ፍትፍት ነው። እንደዚህ ሲያዩት የሚያምር በጣም ቆንጆ ነው። ለሆድ ድርቀትም ላለበት እንዲሁም ለጾም ጊዜም እንደዚሁ ላማራጭ ይሆናል። ከተለያየ ምግቦች ጋር በአንድ ጋርም እንደ አይነት ለማቅረብም ይሆናል። በጣም ቆንጆ ነው። እኔ ለዛሬ ያዘጋጀሁት ከሽሮ ጋር ነው። እንደዚህን ካቀረብኩት በኋላ በጎን ላይ ደግሞ ሽሮ አደርጋለሁ። ከሽሮ ጋር ብቻ አለም። ከተለያዩ ምግቦች ጋርም በአንድ ጋር ይቀርባል። በጣም ቆንጆ ነው። ጣዕሙ ልዩ ነው። አንድ ቤተሰቦች ተመልካቾች፣ የዛሬ የዛሬው ስራ ይሄን መስል ነበረ። ቪዲዮን ከወደዳችሁ አንድ የሻይ ብርጭቆ ስኳር፣ እኔ ያለ ተጠቀምኩት ስኳር ነው ስኳሩ የተፈጨ ቢሆን ይመረጣል። አንድ የሻይ ብርጭቆ የአትክልት ዘይት፣ የአትክልት ዘይት ከሌለ የገበታ ቅቤ ብናደርግ እንዲያውም ይመረጣል። አንድ እንቁላል በእንቁላሉ ላይ ቫኒላ ቫኒላን የምጠቀመው ፓውደሩን ነው። ፈሳሹ ካለን በፈሳሹ መስራት እንችላለን። ቤት ውስጥ ባለን ተጠቅመን መስራት እንችላለን። አንድ የሻይ ማንኪያ የሚሆን ቫኒላ አድርጌያለሁ። ስኳሩን፣ ዘይቱንና እንቁላሉን ቫኒላውን በአንድ ጋር እንደዚህ ሚክስ አድርገዋለሁ፣ አቀላቅለዋለሁ። ማሽን ካለን በማሽኑ ብናቀላቅለው የበለጠ ጥሩ ነው። ይህን እንደዚህ ስኳሩን፣ ቫኒላውን፣ እንዲሁም ዘይቱን፣ እንቁላሉን በአንድ ጋር እንደዚህ ካቀላቀልኩትኝ በኋላ ወተት አንድ የሻይ ብርጭቆ ወተት ጨመርኩኝ። አሁንም ስኳሩን፣ እንዲሁም ቫኒላውን፣ እንቁላሉን፣ ዘይቱን በአንድ ጋር እንደዚህ አቀላቅየዋለሁ። በዚህ ላይ አንድ ኩባያ ከግማሽ የፍርኖ ዱቄት ፍርኖ ዱቄቱን ነፍቼ አዘጋጀ ያስቀመጥኩት ነው። ስራውን ለማቅለል ብዬ ነፍቼ ያዘጋጀሁት ነው። በዚህ ላይ አንድ የሾርባ ማንኪያ አንድ የሾርባ ማንኪያ ቤኪንግ ፓውደር አደርጋለሁ። እዚህን ካደረግኩ በኋላ በእንደዚህ በማንኪያው አቀላቅለዋለሁ። የቸኮሌቱንም የነጩንም በአንድ ጋር ነው እኔ ያዘጋጀሁት ለየብቻውን ማዘጋጀት እንችላለን። እኔ ግን ለፍጥነቱ ወይ በአንድ ጋር ነው ሁሉንም ያዘጋጀሁት። እንደዚህ ካዘጋጀሁት ካቀላቀልኩት በኋላ ሊጡን ቀንስና ካካው አድርጌ አቦካዋለሁ። እንደዚህ በእጄ እሽት አድርጌ እንደዚህ አቦካዋለሁ። ሁሉንም መጥኜ ሁሉንም እኩል እኩል አድርጌ ስላደረኩት ምንም ሊጡ አልወፈረምም፣ በጣም አላላም፣ በጣም ቆንጆ ሆኗል። ይሄ እንደዚህ ሁለት ከፍለዋለሁ፣ ነጩን ክፍልና ቸኮሌቱን በሁለት ለማድረግ ይሄው እኩል ከፍለዋለሁ፣ አንዱ ትልቅ አንዱ ትንሽ እንዳይሆን አሁን አንዱን አነሳና በዚህ በላስቲክ ውስጥ አድርጌ በደንብ አድርጌ እዳምጠዋለሁ። ወይም በእጅ በእጅም ባድርገው ችግር የለውም። ሊጡ ለስለስ ያለ ስለሆነ ምንም አያስቸግርም። እንደዚህ ተፈጥፈዋለሁ። ከአንዱ ጋር ወፍራም ከአንዱ ጋር ስስ እንዳይሆን እኩል መሆን ስላለበት በደንብ አድርጌ እንደዚህ እኩል አድርጌ አዘጋጀዋለሁ። ይኸው ሁሉም ቦታ እኩል ነው። ሲታዘዝ አላስቸገረኝም። ሊጡ የተስተካከለ ከሆነ እንደዚህ እንደምንፈልገው ይታዘዝልናል። ይህን እንደዚህ አዘጋጅቼ ጨርሻለሁ። አሁን ደግሞ የቸኮሌቱን አዘጋጃለሁ። እዚህ ጋር ባስተረፍኩት ሊጥ ላይ ካካው ፓውደር ወይም ቸኮሌቱን አደርጋለሁ። ሁለት ማንኪያ እና ግማሽ ነው ያደረኩት። ሁለት እና ግማሽ አድርጌያለሁ። አሁን ይህንን በደንብ አድርጌ እሽት አድርጌ አቀላቅለዋለሁ። ትንሽ ለብቻው እንደዚህ ለብቻው ስናዘጋጀው ነው እንጂ በሊጡ ላይ አድርገን ካካሁን ስናቀላቅለው ትንሽ ጊዜ ይፈጃል፣ ያስቸግራል። ትንሽ ቢሆንም ግን እንደዚህ ቆንጆ አድርጌ እሽት አድርጌ አቀላቀየዋለሁ። አሁን ይሄንንም ልክ በላስቲክ ውስጥ ነጩ ክፍል እንዳዘጋጀሁት በላስቲክ ውስጥ አድርጌ አዘጋጀዋለሁ። ትንሽ ይሄ ደረቅ ብሏል። በላው ላይ ካካው ፓውደር ስላደረኩበት ትንሽ ደረቅ ብሏል። ካካው ፓውደርም ስላደረግኩ ትንሽ ይሄኛው በዛ ስላለ ቀንሸዋለሁ። አሁንም በዚህ በላስቲክ ውስጥ አስገባና ዳምጠዋለሁ። በእጃችን ያው ትንሽ ካስቸገረን በመዳመጫ መዳመጥ እንችላለን። እንደዚህ ያኛውን ነጭ ክፍሉን እንዳዘጋጀሁት እንደዚያ አዘጋጀዋለሁ። ይኸው ይህም ቆንጆ ሆኖልኛል። አዘጋጅቸዋለሁ ከአንዱ ጋር ወፍራም ከአንዱ ጋር ቀጭን እንዳይሆን በዚህ በደንብ አድርገን እኩል በሆነ እንትን እናዘጋጀዋለን። አሁን ይህንን በመቀስ ወይም በቢላ ቁርጥ አድርገውና በአንድ ጋር አጣብቀዋለሁ። ሁለቱም ላስቲኮቹ እኩል ሳይዝ ስላላቸው ስናደራርበው አንዱ ትልቅ አንዱ ትንሽ አይሆንም። በማንኪያ በመቀስ እንደዚህ ቆርጠዋለሁ። አሰራሩ እጅግ በጣም ቀላል እና ለልደት፣ ለተለያየ ዝግጅትም፣ ለቡና፣ ቁርስ፣ ለልጆች፣ ከሻይ ጋር ከወተት ጋር እጅግ በጣም ተመራጭ ነው። ይወዱታል ለልጅ አዋቂ የሚሆነው ቤተሰቦች፣ እቤት ውስጥ ባለን ግብአት ስለሆነ ያልሞከራችሁ ሞክሩት እላለሁ። በተለይ ለልደት ሲሆን እንደ ፕሮግራም ሲኖረን ከመግዛት በቤታችን ውስጥ እንደዚህ ብንሰራው አሪፍ ነው ብዬ አስባለሁ። ቤተሰቦች፣ እኔ ስለተጠቀምኩበት ነው እናንተም ተጠቀሙበት። እንደዚህ ቸኮሌቱ እንደዚህ በአንድ ጋር በላዩ ላይ አደራርበዋለሁም ከጎን እንደዚህ ትርፍ መጥቶብኛልና ትንሽ እቆርጠዋለሁ። ይሄ እንደዚህ ጥቅልል አደርጓለሁ። በአንድ ጋር ላስቲኩን ቀስ እያልኩኝ አላቅቀዋለሁ። እንዳይጣበቅ በአንድ ጋር እንደዚህ እየጠቀለልኩኝ ላስቲኩን እንደዚያ አላቅቀዋለሁ። ወይም ጥቅልል አድርጌዋለው። አሁንም ከዛ በኩል አዞርና፣ ሁለት ጥቅል ስለሚወጣው ከዛ ቦታ ከዛ በኩል አዞርና፣ አሁንም ያጠቀልለዋለው። እንደዚ አዞርና ጠቀልለዋለሁ። ከጎን ላይ የመጣውን ትርፍ አስቀምጠውና፣ በሌላ ዲዛይን ሰራዋለው። ወይም ከዚህም እንደዚ ያኛው እንደጠቀለልኩት በአንድ ጋር እንደዚህ ጠቀልለዋለው። ቅርጩ የሚያምር ዜብራ ይሆናል። እንደዚህ ስንጠቀልለው ይሄው። ከዚህም እንደዚህ ጠቅልየዋለሁ። በመሃሉ ላይ በቢላ እንደዚህ ቁርጥ አድርገዋለሁ። ሁለት ጥቅል ሆኖ ቪዲዮ ለማሳጠር ብዬ ነው፣ ሌላም ሰርቻለሁ አሁን ይህንን የጠቀለልኩትን ትንሽ በፍሪጅ ውስጥ ለአንድ አስራ አምስት ደቂቃ ካቆየሁት በኋላ አውጥቼ እንደዚህ ቆርጠዋለሁ። ይህ ቅርጹ ወይም ዲዛይኑ በጣም የሚያምር ይሆናል። አሁን በመጋገርበት ላይ በጣም ይቅርታ፣ እየተረፈውን በእንደዚህ አይነት እንትን ሰርቸዋለሁ። ይቅርታ ቪዲዮ ተቆርጦብኝ ነው ያንኛውን ስሰራ ያላሳያዋችሁ። ይኸውና እንደዚህ በፓትራው ላይ እንደዚህ ደረድረዋለሁ። በደንብ መቀራረብ የለበትም ሲበስል በስል እንትን በፍርን ውስጥ ሲሆን እንዳይያያዝብን። ይኸው በተለያየ አይነት ዲዛይን ሰርቸዋለሁ። አሁን ይህንን ወደ መጋገሪያ ያስገብቸው። ይኸውና እንደዚህ ሲበስል ተገናኝተናል። ቤተሰቦቼ እንደዚህ የሚያምር ቆንጆ ኩኪስ ሆኑልኛል። ቤተሰቦቼ ው ዝቅ ያለ በጣም ቆንጆ ው አበሳሰሉ እንዴት እንደሚያምር ቤተሰቦቼ ቆንጆ ሆነው! እስኪ ደግሞ በሳህን ላይ እናቀርበው እናየዋለን። ይው ቤተሰቦቼ እንደዚህ በሚያምር ዲዛይን ሰርቸዋለሁ። ቤተሰቦቼ በጣም የሚያምር ነው። እንደዚህ ልጅ ዋቂ በተለይ ልጆች አባጅ ነገር ስለሚወዱ በዚህ መልኩ ብንሰራላቸው ለልደት እንዲሁም ለተለያየ ፕሮግራም ከምንገዛ በቤታችን ውስጥ በዚህ መልኩ ብናዘጋጅ አሪፍ ነው አስባለሁ። ቤተሰቦቼ ቪዲዮን እስከ መጨረሻ አይታችሁ ከወደዳችሁት ላይክ፣ ሼር እንዲሁም አሳብ አስተያየታችሁን በኮሜንት ላይ ጽፉልኝ ስል በትትና ጠይቃለሁ። ቤተሰቦቼ የዛሬው ቪዲዮ የዛሬው ስራ ይሄን ነበረ። ሐሳብ አስተያየታችሁን በኮመንት ላይ ጻፉልኝ። በሌላ ቪዲዮ በአዲስ ራስ ከምንገናኝ መልካም ጊዜ